ሰላም የእግዚአብሔር ቤተሰቦች እንደምንሰነበታችሁ። ዛሬ ወደፊታችሁ የቀረብኩት ባለው አገራዊ ንስሐ ላይ በሚደረጉት የእግዚአብሔር ቃል ትምህርቶች የዛሬውን ርዕሳችንን የንስሐ አገልግሎት ተጠያቂነት የሚለውን ከእግዚአብሔር ቃል አንጻር እንድንማር ነው። እንጸልይና አጭር ጸሎት የእግዚአብሔርን ቃል ከንስሐ አገልግሎት አንጻር እናያለን። ቅዱስ እግዚአብሔር አባታችን ሆይ በጌታችን በኢየሱስ ክርስቶስ ስም ስለዚህ ጊዜ እናመሰግንሃለን። አሁንም ደግሞ ጌታ ሆይ በቃልህ ጌታ ሆይ ያለውን የንስሐ አገልግሎት የክህነት አገልግሎት ለምድርና ለትውልድ ጌታ እግዚአብሔር ያለብንን ኃላፊነት እንድታስተምረን ጌታ እግዚአብሔር አምላክ ሆይ ያንን ሸክም ተሸክመን ደግሞ ቅጥርን የሚጠግንን ሰው ስትፈልግ የምንገኝ እንድንሆን እርዳን። ቃልህን አብራልን በተግባር እንድናውልም ደግሞ ጸጋ ይርዳን በጌታችን በኢየሱስ ክርስቶስ ስም። በመጀመሪያ የንስሐ አገልግሎት ተጠያቂነትን በተመለከተ ንስሐ ለራሳችንም ለህዝባችንም እንደ ካህናት ልንገባው የሚገባው አንዱ ማድረግ የሚገባን ስራችን እንደሆነ ከእግዚአብሔር ቃል በብዙ ስፍራዎች እንመለከታለን። እንግዲህ ንስሐ መጀመሪያ እንግዲህ በኃጢአት መናዘዝንና መመለስን የሚያመለክት እንደሆነ እናውቃለን። በመጽሐፍ ቅዱስ ውስጥ ከክህነት አገልግሎት ጋር ንስሐ እና የመማለድ ስራ የንስሐ አገልግሎት እንዴት እንደነበረ ስናይ በዘሁልቁ መጽሐፍ ምዕራፍ 16 ከቁጥር 46 እስከ 48 የእስራኤል ህዝብ በበደለ ጊዜ የምናየው ነገር አለ። እንደዚህ ይላል፣ ከዚያም ሙሴ አሮንን ከእግዚአብሔር ዘንድ ቁጣ ወጥቶ መቅሰፍት ጀምሯልና ጥናውን ወስደህ እጣን በመጨመር ከመሰዊያው እሳት አድርግበት፣ ፈጥነህም ወደ ማህበሩ ሄደህ አስተሰሪላቸው አለው። ስለዚህ አሮን ሙሴ በነገረው መሰረት ወደ ማህበሩ መካከል ሮጦ ገባ። መቅሰፍቱም ቀደም ብሎ በህዝቡ መካከል መስፋፋት ጀምሮ ነበር። ሆኖም አሮን እጣኑን አጥኖ አስተሰሬላቸው፣ እርሱም በህይወት ባሉትና በሞቱት መካከል ቆመ፣ መቅሰፍቱም ተከለከለ ይላል። እንግዲህ የንስሐ አገልግሎትን ስናይ፣ የክህነት ስራን ስናይ ሙሴና አሮንን በዚህ ስፍራ ላይ እንመለከታለን። የእስራኤል ህዝብ በድሎ እግዚአብሔርን አስቆጥቶ መቅሰፍት በጀመረ ጊዜ ህዝቡ መካከል ቁጣ የእግዚአብሔር ቁጣ መጥቶ ሰው መሞት በጀመረ ጊዜ በበደሉ ላይ በቀጥታ ያልተሳተፉት ካህናቱ እጣኑን አድርግና ሂድ በህዝቡ መካከል ሂድ ብሎ አስተሰሪላቸው ወይም ምህረት ለምንላቸው ብሎ ሲጠይቀው እንመለከታለን። አሮንም እጣኑን ጨምሮ በነገረው መሰረት እየሞቱ ባሉት መካከልና በህይወት ባሉት መካከል ሮጦ ሲገባ ልክ እሱ በገባበት ጊዜ መቅሰፍቱ ሲከለከልና ሞት ሲከለከል ሲድኑ እንመለከታል። የንስሐ አገልግሎትን በተመለከተ እንግዲህ እንደ ካህናት ህዝቡን ወክለን የእግዚአብሔርን ምህረት የምንጠይቅ ነን። እንደዚሁም ደግሞ እግዚአብሔርን ወክለን ለህዝቡ የእግዚአብሔርን እውነት የምንናገር ንስሐ ግቡ የምንል የእግዚአብሔርን ነገር ለህዝቡ የምናቀርብ እንደሆነን የእግዚአብሔር ቃል ያስተምረናል። ህዝብ በበደለበት ጊዜ ደግሞ እንደ በደለኛ ሆነን አሁን ይሄ እየሞቱ ያሉ ናቸው፣ አይ እኔ ከዛ አካባቢ ልሽሽ እነሱ እንደፈለጋቸው ይሁኑ አላለ። በሚሞቱት መካከል ሲገባ፣ እየተቀሰፉ ባሉት ህዝቦች መካከል ሲገባ፣ እንደ ካህን ጣልቃ ሲገባ ያ መቅሰፍት ሲከለከል እንመለከታለን። እንግዲህ የክህነት አገልግሎት ተጠያቂነት ይህንን የሚያሳይ ነው። ካህንን በአዲስ ኪዳንም የንጉሥ ካህናት እንደሆነ የእግዚአብሔር ቃል ይናገራል። በእኛም በሌሎችም ኃጢአት ፋንታ በእግዚአብሔር ፊት መቆም ለእግዚአብሔር ምሕረትን ጠይቀን የእግዚአብሔር ቁጣ እንዲከለከል እንዲበርድ ማድረግ እንደሚገባን የእግዚአብሔር ቃል ያስተምረናል። በተጨማሪም የክህነት አገልግሎት በሌሎች ፋንታ በቀጥታ እኛ የሰራነው ወይም እኛ ያደረግነው በእኛ ዘመን የሆነ ብቻ ሳይሆን በሌሎች ሰዎች ኃጢአት ፋንታ ንስሐ መግባትንና መማለድን የሚያመለክት እንደሆነ በሁለተኛ ሳሙኤል ምዕራፍ ሃያ አንድ ላይ ከእግዚአብሔር ቃል እንመለከታለን። ሁለተኛ ሳሙኤል ምዕራፍ ሃያ አንድ ላይ በዳዊት ዘመን በዳዊት ዘመነ መንግስት ከቁጥር አንድ ጀምሮ እስከ 14 ባለው ታሪክ ላይ በዳዊት ዘመነ መንግስት በተከታታይ ለሶስት ዓመት ረሃብ ሆነ። ስለዚህ ዳዊት እግዚአብሔርን ጠየቀ። እግዚአብሔርም ሳኦል ገባኦናውያንን ስለገደለ በሱና ቤቱ የደም ዕዳ አለባቸው አለ ይላል። እንግዲህ ይህንን ስንመለከት ሳኦል በገባኦን ላይ ግድያ ፈጽሞ ነበር። በኢያሱ ዘመን የተገባውን ቃል ኪዳን ጥሶ ገባኦናውያንን ገሏቸው ነበር የእያሱ ዘመን በጣም ረጅም ነው። ከዚህ ጊዜ ከዳዊት ዘመን በፊት የመሳፍንት ዘመን አለ፣ አያሌ ዓመታት። ከዛ የሳኦል ዘመን አለ፣ አርባ ዓመታት። የዳዊት ዘመን አለ፣ ሁለተኛው አርባ ዓመት። ይሄ ቃል ኪዳን የተገባው ለገባውን ሰዎች በእያሱ ዘመን ነው፣ ገና የተስፋይቱ ምድር ከነዓንን እየወረሱ ባሉበት ጊዜ። ግን ሳኦል ፈሪሃ እግዚአብሔር ስላልነበረው ያንን ከረጅም ዘመን በፊት በአባቶቹ ወይም መሪ በነበረው በእያሱ እና በሽማግሌዎች የተገባውን ቃል ጥሶ የገባውንን ሰዎች ሲገድል ሞተዋል። ያ ቃል ኪዳን ፈርሷል። ከዛ በኋላ ሳኦል ካለፈ በኋላ በዳዊት ዘመን በሁለተኛ ሳሙኤል 21 ላይ እንደምናየው ለሶስት ዓመት በተከታታይ ረሃብ ሲሆን ቅጣት ሲሆን እንመለከታለን። እንግዲህ ረሃብም፣ ቸነፈርም ጦርነትም እንደዚህ አይነት ነገሮች የእግዚአብሔር ቁጣ በምድር ላይ መገለጫዎች እንደሆኑ በእግዚአብሔር ቃል ላይ የተነገረ የምንማረው ነገር ነው። ከዛ ዳዊት ከሶስቱ ዓመት በኋላ እግዚአብሔርን ጠየቀ። ይሄ ጉዳይ ምንድን ነው? እግዚአብሔር ሆይ በምን ምክንያት ነው ምድሩ ላይ ይሄ መቅሰፍት ይሄ ችግር የመጣው ብሎ እግዚአብሔርን ሲጠይቅ እግዚአብሔርም ሳኦል ገባውያንን ስለገደለ በሱና በቤቱ የደም ዕዳ አለባቸው ይላል። እንግዲህ የክህነት አገልግሎት እዚህም ላይ እናያለን። በሌሎች ፋንታ እንግዲህ ቃል ኪዳኑ የተደረገው በኢያሱ ዘመን ነው። ቃል ኪዳኑ የፈረሰው በሳኦል ዘመን ነው። ቅጣቱ የመጣው ግን በዳዊት ዘመን ነው። ዳዊት ከእግዚአብሔር ጋር ችግር ያለበት ንጉስ አልነበረም። ቅን ነው፣ እንደ ልቤ የተባለ ነው። ቢበድልም ቶሎ የሚመለስና እግዚአብሔርን የሚፈራ ንጉስ ነው። ግን በምድሩ ላይ በሱ መንግስት ሶስት ዓመት በተከታታይ ረሃብ ሲሆን፣ ከዚህ በፊት እግዚአብሔር ያዘነበት የተጣሰ ቃል ኪዳን፣ በስሙ ተገብቶ የተጣሰ ቃል ኪዳን እንዳለ እግዚአብሔር ራሱ ነው የሚነግረው። ከዛ የገባውንን ሰዎች ጠርቶ የጠየቁትን አድርጎ መደረግ የሚገባው ርቀት ሁሉ ሄዶ ካስተሰረየ በኋላ እግዚአብሔርን ቁጣ ካበረደ በኋላ በእግዚአብሔር ቃል ላይ እንደምናየው እግዚአብሔር የተለመነውን ሰማ ይላል። ከዚያም በኋላ ቁጥር 14 መጨረሻው ላይ ከዚያም በኋላ ስለ ምድሪቱ የቀረበውን ጸሎት እግዚአብሔር ሰማ ይላል። እንግዲህ ሶስት ዓመት ረሃብ ሲሆን ጸሎት ስላልተደረገ አይደለም፣ ጸሎት ተደርጓል። ግን መደረግ የሚገባው የንስሐ አገልግሎት ወይም ምህረት የመጠየቅ የተበደሉትን የማርካት የመካስ ይቅርታ የመጠየቅ እግዚአብሔርንም ይቅርታ የመጠየቅ ስራ እንደ ካህን ዳዊት ምንም እንኳን ንጉስ ቢሆን አገሩን ይመራ የነበረው ስለሆነ በሳኦል ፋንታ ሳኦል በገባው ኃጢአት ፋንታ እያሱም ደግሞ በመታለልም ቢሆን በገባው ቃል ኪዳን ፋንታ ዳዊት ንስሐ ሲገባና ለህዝቡ ምህረት ሲጠይቅ ለአገሩ ፈውስ ሲለምን እንመለከታል። እንግዲህ የንስሐ አገልግሎት እንደ ካህን ህዝብ ለበደለው በእግዚአብሔር ፊት መቆምና የእግዚአብሔርን ምሕረት መጠየቅ እንደሆነ ከሙሴና ከአሮን አይተናል። በዳዊትም ዘመን ከኛ በፊት በእኛ ወንበር ላይ ተቀምጠው በደል ለበደሉት ለአባቶቻችን ለቀደሙት ለሰሩት ስራ ምናልባት አጨዳው ወይም ቁጣ ወይም ክፉ ነገር በዚህ በትውልዱ ላይ ካለ እግዚአብሔርን ጠይቀን የእግዚአብሔርን ፊት ምሕረት ልንለምን ይገባናል ማለት ነው። ዳዊት እኔ ምን አገባኝ? ቃል ኪዳን የገባው ኢያሱ ነው፣ የገደለው ደግሞ ጥሶ ሳኦል ነው። እኔ ምን አገባኝ? ምድሩ ታዲያ ለምንድን ነው በረሃብ የሚቀጣው? ብሎ አላለም። በእግዚአብሔር አሰራር ውስጥ ኃላፊነት አለብን። የጋራ ኃላፊነት፣ የጋራ ተጠያቂነት የሚባል ነገር አለ። አዳም ሁላችንን ወክሎ ኃጢአት እንደሰራው፣ ኢየሱስ ክርስቶስ ደግሞ ሁላችንን ወክሎ ምረት እንደከፈለው፣ እኛ የአባቶቻችን በደልና ኃጢአት ኃላፊዎች ነን። ስለዚህ እንደ ካህናት ምንድን ነው ማድረግ ያለብን? ላለፈው ዘመን በደልና ኃጢአት በእግዚአብሔር ፊት እነሱን ወክለን ንስሐ ልንገባ ይገባናል፣ እኛ እንዳደረግነው አድርገን። የንስሐ አገልግሎት እንግዲህ ይህንን ያካትታል። ይህን ቸል ካልን፣ ይህንን አገልግሎት ካልተወጣን በአግባቡ ችግሩ ይቀጥላል፣ ተጠያቂዎች እንሆናለን ማለት ነው። በምድሩ ላይ እግዚአብሔር ይፈርዳል፣ ጻድቅ ስለሆነ ያ እንዲከለከል፣ እግዚአብሔር ቁጣን ከምድራችን ላይ እንዲያነሳ በአባቶቻችን ዘመን ለተሰራው ስራ ሁሉ ምህረት መለመን እንደሚገባን ይሄ ቃል ያስተምረናል። በተጨማሪም በዚሁ ቃል ላይ የምናየው ነሄሚያ ምራፍ አንድ ላይ የነህሚያን ታሪክ እናያለን። ነህምያ እስራኤላውያን በድለው በባቢሎን በምርኮ ከሄዱ በኋላ በሃያኛው ዓመት ምራፍ አንድ ከቁጥር አንድ እስከ አራት ድረስ ቃል በሃያኛው ዓመት ካሴሉ በተባለው በሱሳ ግንብ ሳለው ከወንድሞቼ አንዱ ዋናኒ ከሌሎች ጥቂት ሰዎች ጋር ከይሁዳ መጣ። እኔም ከምርኮ የተረፉትን የአይሁድ ቅሬታዎችና ስለ ኢየሩሳሌም ጠየኳቸው። ይህንን ሲጠይቅ በምርኮ ያሉት ሰዎች በሮቹም ተቃጥለው በታላቅ ስድብና መከራ እንዳሉ በችግር ውስጥ እንዳሉ ይሰማል። ከዛ በኋላ ቁጥር ስድስት ጀምሮ የምናየው እስከ መጨረሻው ድረስ ምራፍ አንድ ባሪያ ስለ አገልጋዮች፣ ስለ እስራኤል ሕዝብ ቀንና ሌሊት በፊትህ የሚጸልየውን ጸሎት ለመስማት ጆሮህ ያቅና አይን ይከፈት። እኔና የአባቴ ቤት ጨምሮ እኛ እስራኤላውያን አንተን በመበደል የሰራነውን ኃጢአት እናዘዛለሁ። በአንተ ላይ እጅግ ክፉ ስራ ሰርተናል። ለባሪያ ለሙሴ የሰጠውን ትእዛዝ፣ ስርዓትና ህግ አልጠበቅንም ብሎ ከሱ በፊት የነበሩት አባቶች ለሰሩት በደል ለዛ ለመጣው ምርኮ እና የእስራኤል ህዝብ መፍረስ ውርደት ራሱን እንዳደረገው አድርጎ እኔና የአባቴ ቤት በድለናል ብሎ በእግዚአብሔር ፊት እንደ ካህን ሲቆም እንመለከታለን። ከዛ በኋላ እግዚአብሔር የለመነውን ልመና ጾሙን ጸሎቱን ለቅሶውን ንስሐውን አይቶ እንደመለሰለት ቅጥሩን ለመስራት በር እንደተከፈተለት የነህሚያ ታሪክ ያሳየናል። በተመሳሳይ ሁኔታ ነቢዩ ዳንኤል በዳንኤል መጽሐፍ ምዕራፍ ዘጠኝ ከቁጥር አንድ እስከ አስራ ዘጠኝ ባለው ክፍል ላይ ለህዝቡ ሲማልድ እንመለከታለን ዳንኤል ጻድቅ ነው፣ እንደምናቀው ነቢይ ነው። በሚጠጣው መብል እንዳይረክስ በጣም በጥንቃቄ በእግዚአብሔር ፊት የሚኖር እግዚአብሔርን በጽድቅ የሚያገለግልና የሚያመልክ የእግዚአብሔር ወዳጅ የእግዚአብሔርን ክብር በነበረበት በባቢሎን ቤተ መንግስት ውስጥ በብዙ ነገስታት ዘመን እስከ ቂሮ ዘመን ድረስ በማገልገል ክብሩን የገለጠ ንጉስ ነው። በራሱ ኃጢአተኛ ወይ ችግር ያለበት በዳ አልነበረም። ነገር ግን በምርኮ ከሄዱ በኋላ ሰባው ዓመት እንደሚፈጸም ካስተዋለ በኋላ ምዕራፍ ዘጠኝ ቁጥር ሁለት ላይ በዘመነ መንግስቱ መጀመሪያ በዳሪዮስ ባቢሎን በነገሰ ጊዜ፣ እኔ ዳንኤል ለነቢዩ ለኤርሚያስ በተሰጠው እግዚአብሔር ቃል መሰረት የኢየሩሳሌም መፈራረስ ሰባ ዓመት እንደሚቆይ ከቅዱሳት መጽሐፍት አስተዋልኩ ይላል። ስለዚህ ማቅ ለብሼ፣ በራሴም ላይ አመድ ነስንሼ፣ በጾምና በጸሎት በምልጃ ፊቴን ወደ ጌታ አምላክ አቀናው። ወደ አምላኬ ወደ እግዚአብሔር እንዲህ ብዬ ጸለይኩ ተናዘዝኩም ይልና እግዚአብሔርን ቃል ኪዳኑን ይጠቅስና በድለናል። ቁጥር አምስት ላይ እኛ ኃጢአት ሰርተናል፣ በድለናልም፣ ክፋትን አድርገናል፣ አምፀናልም፣ ከትዕዛዝና ከህግህ ዞር ብለናል። ንጉሶቻችን፣ ልዑሎቻችን፣ አባቶቻችን እንዲሁ ለምድሪቱ ህዝብ ሁሉ በአንተ ስም የተናገሩትን አገልጋዮችን ነቢያት አልሰማንም ብሎ ራሱንና ነገስታቶቻቸውን፣ ካህናት፣ ልዑሎቻቸውን፣ ህዝቡን ሁሉ ወክሎ እንደ ካህን በእግዚአብሔር ፊት በጾም በጸሎት ሲዋረድ ሲጸልይ እንመለከታለን። ስለዚህ የንስሐ አገልግሎት ያለፈውን ትውልድ በደል እንደዚሁም ደግሞ በውክልና እኛ የተቀመጥንበትን የስልጣንና የኃላፊነት ስፍራ ወክለን በዛ አካባቢ ስለተሰሩት በደሎች ስለ ምድርም ህዝብ ወክሎ በእግዚአብሔር ፊት መቆምና ምህረት መለመን ነው። እንግዲህ በዘመናዊው የግለኝነት አስተሳሰብ ውስጥ እኔ ችግር ከሌለብኝ በቀጥታ ከእግዚአብሔር ጋር ጤነኛ ህይወት ካለኝ ይህንን እንደ ካህን ለሌላው ላለፉት አባቶች፣ ለነገስታቶች፣ ለህዝብ ወክሎ ኃጢአተኛ ማንነት ይዞ በእግዚአብሔር ፊት መዋረድ፣ መጾም፣ መጸለይ፣ ማልቀስ ብዙ ጊዜ አሁን ባለው አስተሳሰብ አይመጣልንም። እግዚአብሔር ቃል ላይ ግን የክህነት አገልግሎት ተጠያቂነት ይህንን ያካትታል። ስለዚህ ለምድራችን፣ ለሀገራችን፣ ለህዝባችን ላለው ሰቆቃ ላለው ቅጣት ላለው የተለያየ አይነት መቅሰፍቶችና ሰላም መታጣቶች የእግዚአብሔር ቁጣ ባለፉት ዘመን ላሉት ለአባቶቻችን ኃጢአትና አሁንም ላለው ለህዝባችን የክህነት አገልግሎት እንዳለን እነሱን ወክለን በጌታ ፊት ንስሐ መግባትና መማለድ እንደሚገባን የእግዚአብሔርን ምሕረት መጠየቅ እንደሚገባን የእግዚአብሔር ቃል ያስተምረናል። የክህነት አገልግሎት ተጠያቂነት ማለት ይሄ ነው። ሌላ በተጨማሪ በትንቢተ ሕዝቅኤል ላይ እግዚአብሔር ራሱ እንደሚጠብቅ ይሄንን እንመለከታለን። ትንቢተ ሕዝቅኤል ምዕራፍ 22 ቁጥር 30 ላይ የእግዚአብሔር ቃል ምድር ላይ የተለያየ አይነት በደል፣ ግፍ፣ አመፅ በሚኖርበት ጊዜ እግዚአብሔር ጻድቅ ስለሆነ ይፈርዳል፣ በኃጢአት ላይ ይፈርዳል። ነገር ግን ከመፍረዱ በፊት ወይም ፍርድን ከማምጣቱ በፊት ምሕረት የሚለምን እንደ ካህን ምሕረት የሚለምን ሰው ምድሪቱ እንዳትጠፋ የሚያደርግ ሰው እንደሚፈልግ ይናገራል። ምድሪቱን እንዳላጠፋት ቅጥሩን የሚጠግን በፈረሰው በኩል በፊቴ የሚቆምላት ሰው በመካከላቸው ፈለኩ፣ ነገር ግን አንድም አላገኘሁም ይላል። ስለዚህ ማዕቴን አፈስባቸዋለሁ በጽኑ ቁጣይም አነዳቸዋለሁ ያደረጉትንም በራሳቸው ላይ መልሳለሁ ይላል እግዚአብሔር። ይላል ሕዝቅኤል 22 30ና 31 ላይ ይህንን ይናገራል። የካህን ስራ እንግዲህ በፈረሰው በኩል መቆም ምድሪቱ እንዳትጠፋ የእግዚአብሔር መቅሰፍትና ቁጣ እንዳይወርድ፣ እግዚአብሔር ሆይ ምሕረት አድርግ፣ እባክህን ይቅር በለን። ለፈሰሰው ደም፣ ለተዛባው ፍትህ፣ አንተ ለተበደልከው ከቃል ውጭ ለተደረገው ከአባቶቻችን ዘምሮ ጀምሮ ለተደረገው ነገር እኔና የአባቴ ቤት፣ እኔና መሪዎቼ፣ እኔና ህዝቤ በድለናል ብለን በእግዚአብሔር ፊት ስንቆም ቁጣው ይከለከላል። እግዚአብሔር ይህንን አይነት የክህነት አገልግሎት እንድናገለግል ይጠብቅብናል። ካላገኘ ግን፣ አንድም ሰው ካላገኘ እግዚአብሔር ፍርድ ይመጣል የእግዚአብሔር ቁጣ እንደሚፈስ ይናገራል በእግዚአብሔር ቃል። ስለዚህ ምንድን ነው የምናየው? ከዚህ ምንድን ነው የምንማረው? በሀገራችን ላይ በውክልና ንስሐ መግባት ራሳችንም የበደል ነው አለ። የምናየው ብዙ በደሎችና ኃጢአቶች አሉ። ብዙ እግዚአብሔርን የሚያስቆጡ ደም መፋሰሶች አሉ። ከአባቶቻችን ዘመን ጀምሮ ግፎች አሉ። የሰዎች እንባ፣ የሰዎች ደም መፍሰስ አለ። በምድሪቱ ላይ የፍትህ መታጣት የድሆች መበደል የድሆች መገፋት የአመፅ የጣዖት አምልኮ ብዙ አይነት ክፉ ስራዎች በዚች ምድራችን ላይ እንደተደረጉ እናውቃለን በታሪክ እንግዲህ አገራችን አሁን ላለችበት ቀውስ ለሰላም መታጣቱ ለእግዚአብሔር ፍርድ ቀጥሎ ቀጥሎ ለሚመጣው ለሚከታተለው የጦርነት የደም መፋሰስ የሰላም መታጣት የተለያዩ አይነት ችግሮችና ውድቀቶች በኢኮኖሚ በድህነት መሰደድ መጎሳቆል፣ መዋረድ፣ እንደዚህ አይነት ነገሮች አገራዊ የሆነ ፈውስ ያስፈልጋቸዋል። አገራዊ የሆነ ፈውስን ደግሞ ሊያመጣ የሚችለው እግዚአብሔር ነው። ይህንን ደግሞ እንዲሆን የንስሐ አገልግሎት ተጠያቂነት አለብን። እኛ አማኞች በፈረሰው በኩል ልንቆም ይገባል። በፈረሰው በኩል ስንቆም የራሳችንንም አሁን የሚሰራውንም ኃጢአት ይዘን እንደ አሮን በህዝቡ መካከል የእግዚአብሔር ምረት እንዲመጣ ጣልቃ መግባት አለብን እንደ ነህሚያ ከአባቶቻችን ዘመን ጀምሮ ለተሰራው ኃጢአት እኔና የአባቴ ቤት በድለናል ብለን በእግዚአብሔር ፊት ራሳችንን ማዋረድ አለብን። እንደ ዳንኤል እንግዲህ ተስፋው እንዲፈጸም ጭምር ሰባ ዓመት በምርኮት ሄዳላችሁ፣ ተብለዋል። ሰባ ዓመት ተፈጸመ። ሰባ ዓመት ከተፈጸመ በኋላ እመልሳችኋለሁ፣ ጎበኛችኋለሁ ብሎ የተናገረውን የእግዚአብሔርን ቃል ከትንቢተ ኤርሚያስ ነቢዩ ዳንኤል አንብቦ ተስፋ ቃሉ ላይ ያለው እንኳን እንዲፈጸም በንስሐ እንደ ካህን በእግዚአብሔር ፊት ይወድቃል፣ ማቅ ይለብሳል፣ ይጾማል። በድለናል ነገስታቶቻችን፣ እኛ በድለናል ይላል። ለተነገረው ተስፋ እንኳን ማለት ነው። እንግዲህ ምክንያቱም ከኃጢአት ጋር ያ ንስሐ ካልተደረገ ያ የምርኮ የመጣበት በደል በእግዚአብሔር ፊት እንደ ካህናት ያለፉትን አባቶች ወክሎ በእግዚአብሔር ፊት ይቅርታ ካልተለመነ እነዛ የተስፋ ቃሎች አይፈጸሙም ማለት ነው። ስለዚህ የካህን አገልግሎት የእግዚአብሔር መልካም ተስፋ ቃል እንዲፈጸም ንስሐ መግባት ሕዝብንና አባቶችን ያለፈውን ዘመንና ትውልድ ሁሉ ይዞ በእግዚአብሔር ፊት መቅረብና መማለድ እንደሆነ የእግዚአብሔር ቃል ያስተምረናል። በተጨማሪም እንግዲህ ከዚሁ ጋር የምናየው በምድር ላይ እውነተኛ ፈውስ የሚያመጣ ማን ነው? እውነተኛ ተሐድሶን እውነተኛ በረከትን የሚያመጣ ማን ነው ስንል እግዚአብሔር እንደ ካህን ላስቀመጣቸው ለህዝቡ በስሙ ለተጠራው ህዝቡ እንደሰጠ በእግዚአብሔር ቃል ላይ እናያለን። በሁለተኛ ዜና ምዕራፍ 7 14 ላይ ብዙ ጊዜ የምንጠቅሰው የእግዚአብሔር ቃል ክፍል አለ። ለእስራኤል ይሄ ተነግሯቸዋል። ሰለሞን በጸለየበት ጊዜ ነው ይሄ የተባለው። በዚህ ክፍል ላይ እንግዲህ ዝናብን እንዳይዘንብ ሰማያትን በምዘጋበት ጊዜ ቁጥር 13 ጀምሮ ምድሪቱን እንዲበላ አንበጣ በማዝብበት ጊዜ በህዝብ ላይ ቸነፈር በምሰድበት ጊዜ ይላል። እንግዲህ አገራዊ የሆነ መቅሰፍቶች፣ ቸነፈር፣ ረሃብ እንደ ጦርነት የመሳሰሉ የእግዚአብሔርን ፍርድ የሚያሳዩ ምድር ላይ የሚከሰቱ ነገሮች ናቸው። በሀገራችን እነዚህ ነገሮች በተደጋጋሚ ሲከሰቱ እንመለከታለን። ይሄ በሚሆንበት ጊዜ ተፈጥሯዊ ምክንያት ተፈጥሯዊ ማብራሪያ አንስት መንፈሳዊ ናቸው። መንፈሳዊው ነገር ደግሞ በእግዚአብሔር ነው የሚስተካከለው። ስለዚህ በዚህ ጊዜ ቁጥር 14 ላይ በስሜ የተጠራው ህዝቤ ራሱን አዋርዶ ቢጸልይ፣ ፊቴን ቢፈልግ፣ ከክፉ መንገዱ ቢመለስ ከሰማይ እሰማዋለሁ፣ ኃጢያትን ይቅርላለሁ፣ ምድሩንም እፈውሳለሁ ብሎ ሲናገር እናያለን። ለምድር ፈውስ የፖለቲካ መፍትሄ ወይም ማህበራዊ መፍትሄ አይደለም። ለምድር ፈውስ መንፈሳዊ መፍትሄ እንደሆነ እግዚአብሔር ይናገራል። ምድርና ሰማዩን የፈጠረው እሱ ስለሆነ ስለዚህ መንፈሳዊ ነገር በመንፈሳዊ ችግር የመጣ መቅሰፍት በዳዊት ዘመን ረሃብ እንደሆነ በሌሎችም ጊዜዎች እዚህ ላይ እንዲህ ቢሆን ብሎ እንደተናገረው በነ ዳንኤል ዘመን፣ በነ ነህሚያ ዘመን የነበረው መፈራረስ፣ ውርደት፣ ምርኮ ሁሉም የሚስተካከለው በንስሐ ነው። በንስሐ ደግሞ የሚስተካከለው የበደሉ ሰዎች አልፈው ሊሆን ይችላል፣ በአባቶች ዘመን። ወይም ደግሞ ንስሐ እየገቡ ላይሆን ይችላል፣ እየተቀሰፉ ሊሆን ይችላል፣ በነ አሮን ዘመን እንደሆነ በዛ መካከል የንስሐ አገልግሎት ተጠያቂነት ምንድነው? እኛ በስሙ የተጠራ ነው። አገልጋዮቹ የንጉስ ካህናት የሆንነው ቅዱስ ህዝብ የሆን ነው። የእግዚአብሔር ስም የተጠራ ብን ሰዎች ጣልቃ እንገባለን ማለት ነው፣ ለምድር ፈውስ፣ ለህዝብ ፈውስ፣ ለአገር ፈውስ። በስሙ የተጠራው ህዝቡ የመጀመሪያ ተጠያቂ ነው። ስለዚህ ያንን ባላደረግንበት በዚህ እውቀት ንስሐ ገብተን እርምጃዎቻችንን አስተካክለን በስሙ የተጠራን ህዝቦቹ ስለሆንን ስለ ሀገራችን ስለ ኢትዮጵያ አሁን ባለው አገራዊ ንስሐ ላይ ትኩረት ሰጥተን በእግዚአብሔር ፊት እንማልድ። ስንማልድ እኔና የአባቴ ቤት ብለን ራሳችንን እንደ በደለኛ በእግዚአብሔር ፊት ማቅረብ ይጠበቅብናል። የንስሐ አገልግሎት ይሄ ነው። እግዚአብሔር ከኛ የሚጠብቀው ይሄ ነው። ምድሪቱ እንዳትጠፋ በመካከል በፈረሰው በኩል መቁ ለሚሰራው የፍትህ መዛባት፣ ለደም መፋሰሱ፣ ለሰላም ማጣቱ፣ ለኢኮኖሚ ድቀቱ፣ ለስደቱ፣ ለውርደቱ እቺ ምድር ከዚህ አይነት አዙሪት እንድትወጣ በስሙ የተጠራው ሕዝብ የንስሐ አገልግሎት ተጠያቂነት አለበት። ጣልቃን ንግባ። በእግዚአብሔር ፊት ሌሎችን ወክለን ንስሐን ንግባ። ሌሎችን ወክለን ንስሐ ስንገባ የእግዚአብሔር ቁጣ ከምድሪቱ ላይ ይነሳል። የእግዚአብሔር ቁጣ ከምድሪቱ ላይ ይመለሳል። እግዚአብሔር የለመነውን ይሰማል፣ ፈውስን ያመጣል፣ እዚህ ላይ እንዳለው። ስለዚህ ያንን ደግሞ በምናደርግበት ጊዜ ከዛ ኃጢአት ጋር እንደማንተባበር እንደምንመለስ አድርገን ከክፉ መንገዳቸውን ቢመለሱ እንደሚለው የመንገድ ለውጥም ማድረግ አለብን ማለት ነው። ሌሎችን ወክለን እኔና የአባቴ ቤት በድለናል ብሎ ነህሚያ ሲጠይቅ የአባቶቻቸውን ስራ እየቀጠለ አይደለም። ለምሳሌ በመጨረሻዎቹ ምራፎች ምራፍ 13 ላይ ሰንበትን ሲሽሩ ሄደው ሲነግዱ ይገስጻቸው ነበር፣ ይመክር ነበር። ምክንያቱም የተለመደ ባህል አለ፣ ያንን መሻር። በዚህ ምክንያት እኮ ነው እግዚአብሔር የቀጣን ምርኮኛ ያደረገን። ስለዚህ ያንን መንገድ እንተዋለን፣ እንቀይራለን። ይህንን አታድርጎ ብሎ ሲገሰጻቸው እናያለን። ከአህዛብ ጋር የነበላቸውን መደባለቅ ተለዩ ብሎ ሲለያቸው፣ ሲቀደሱ እንደ ቃሉ ለመሆን ውሳኔ ሲወስኑ እናያለን በነህሚያ መጽሐፍ ላይ። ስለዚህ በስሙ የተጠራ ነው እኛ የንስሐ አገልግሎት ተጠያቂነትን በተመለከተ ለራሳችን ለሕዝባችን እንደዚሁም ደግሞ በአባቶቻችን ዘመን ለተሰራው በደል በእግዚአብሔር ፊት ንስሐ መግባት ይጠበቅብናል። እንደዚሁም ደግሞ መማለድ ይጠበቅብናል። ለፈውስ የካህን ስራን መስራት ይጠበቅብናል። ያንን ስናደርግ እንደው ለፕሮግራም ለይምሰል ሳይሆን እኔና የአባቴ ቤት በድለናል ብለን በደለኛ እንደሆነን አድርገን በእግዚአብሔር ፊት መቆም ከዛም በኋላ ከዛ ከአባቶቻችንና ከክፉ መንገዱ ደግሞ መመለስን ይጠይቃል። በዛን ጊዜ እግዚአብሔር ቁጣውን ይመልሳል፣ ምህረት ያደርጋል፣ ምድር ይፈወሳል። እንግዲህ ለምድር ፈውስ ጥቂት ካህናት በቂ ናቸው። በእስራኤል ሕዝብ ሁሉ ሲበድል አሮን ጥናውን ይዞ እንደሄደ እና መቅሰፍቱን እንዳስከለከለ በነሄሚያም እንደምናየው በዳንኤልም እንደምናየው ህዝቅኤልም ላይ አንድ ሰው እንኳን እግዚአብሔር ፈልጎ እንደነበረ ቁጣውን ከማፍሰሱ በፊት። ዛሬም ለሀገራችን ለኢትዮጵያ እኛ በስሙ የተጠራን ሕዝብ የካህናት መንግስት የሆን ነው። ካህናት ነንና ይሄን የንስሐ አገልግሎት ተጠያቂነት ልናደርገው ይገባናል። ለራሳችንም ለአባቶቻችንም ኃጢአት በእግዚአብሔር ፊት ልንማልድ ንስሐ ልንገባ ይገባናል። ከዛ በተጨማሪ ከአባቶቻችንና ከክፉ መንገድ ሁሉ ለመመለስ ወስንን ደግሞ በተግባርም እግዚአብሔርን ልናመልከው ይገባል። ለምን ኃጢአታቸውን ቢናዘዙ ይቅር እላለሁ ምድሩንም እፈውሳለሁ ከክፉ መንገዳቸውን ቢመለሱ የሚል ስላለበት የመንገድ ለውጥም ያስፈልጋል። እንግዲህ ኑዛዜ በኃጢአት ተናዞ አጥፍተናል ማለት ነው። እውነተኛ ንስሐ ግን አጥፍተናል ከማለት ኑዛዜ ባሻገር የመንገድ ለውጥ ማድረግ ውሳኔ ማድረግንም ይጠይቃል። ስለዚህ በእነዚህ ቀናቶች ከዚህ በፊትም ባደረግን የንስሐ ፕሮግራም ልናደርግ የሚገባው የንስሐ ፍሬ ለማፍራት ማወቅ ከሚገባን እግዚአብሔር ቃል እውነቶች አንዱ የንስሐ አገልግሎት ተጠያቂነት አለብን እንደ ካህን እኛንም፣ ህዝባችንንም፣ መሪዎቻችንንም፣ ባለስልጣኖቻችንንም ሁሉን ህዝብ ይዘን እኛ በስሙ የተጠራነው ህዝብ በደሉን በደላችን አድርገን በእግዚአብሔር ፊት ራሳችንን ማዋረድ ከዛ በኋላ ወስነን ደግሞ ከዛ ክፉ መንገድ መመለስ ይጠበቅብናል። የዛን ጊዜ እግዚአብሔር ምድራችንን ይፈውሳል። እውነተኛ ንስሐ አንድ ነህምያ ታድሶ እንዳመጣው ዳንኤል እንደዚሁ ከምርኮ ለመመለስ እግዚአብሔር እንደተጠቀመበት በኤልያስ ዘመንም ሌሎችንም ብዙ በርካታ ነገሮችን መጥቀስ እንችላለን። በሙሴ ዘመንም እየተቀሰፈ ላለው ህዝብ አሮን ጥናውን ይዞ ጣልቃ እንደገባ ዛሬም ለምድራችን ለኢትዮጵያ የእግዚአብሔርን ምረት በመለመን ጣል ቃልን ገባ ይገባናል። የንስሐ አገልግሎት ተጠያቂነት አለብን። እግዚአብሔር ይርዳን። ሁላችንም ይሄንን ትኩረት ሰጥተን እኔና የአባቴ ቤት ብንል እያንዳንዳችን የግድ ሁሉ ሰው በአንድ ላይ አንድ አይነት ምላሽ ላይሰጥ ይችላል፣ ደግሞም ላይገባው ይችላል። እኔ ምን አገባኝ ላለፈው በደል ሊል ይችላል። እኛ ግን በዚህ በእግዚአብሔር ቃል መሰረት ዳዊት እንዳረገው እኔ ምን አገባኝ ሳውል ላረገው አላለም። እኔ ምን አገባኝ እያሱ ተሳስቶ ለገባው ቃል ኪዳን አላል ለመጣው ረሃብ ምን ላድርግ ብሎ የተበደሉትን ሄዶ እስኪረኩ ድረስ ትሪት አደረጋቸው ሄደ። ከዛ እግዚአብሔር የተለመነውን ሰማ ይላል። በውክልና ንስሐ ልንገባ ይገባል። ራሳችን ንስሐ ልንገባ ይገባል። ከክፉ መንገድ ልንመለስ ይገባል። የንስሐ አገልግሎት ተጠያቂነት አለን። እግዚአብሔር ይርዳን። እግዚአብሔር ምድራችንን ይፈውስ። እግዚአብሔር ኢትዮጵያን ይባርክ። እውነተኛ ካህናት ሆነን በፈረሰው በኩል እንድንቆም እግዚአብሔር ይርዳን። የንጉሥ ካህናት የሆናችሁ ቅዱሳን ሁሉ ይህንን እንድታደርጉ በጌታ ፊት ጥሬን አቀርባለሁ። እግዚአብሔር አምላክ ይባርካችሁ።